እጅግ ከሚታወቁና ከሚወደዱ የሀገራችን ሴት ዝነኞች መካከል ጋዜጠኛ ዳናይት መክብብና አርቲስት አናን ታሪክ ዋነኞቹ ናቸው። እነዚህ ዝነኞች ከሙያቸው ባሻገር በማኅበራዊ ሚዲያ ላይ በሚያደርጉት ከፍተኛ ተሳትፎ የሚታወቁ ሲሆን በርካታ ተከታዮች እንዳላቸውም ይታወቃል። ውድ ቻናላችን ቤተሰቦች፣ እንደምንከረማችሁ። በዛሬው ዝግጅታችን ስለ ጋዜጠኛ ዳናይት መክብብና አርቲስት ሃናን ታሪክ የህይወት ጉዞ እንዲሁም የሀብት ንጽጽር በአጭሩ ልናወጋችሁ ወደድን። ቻናላችንን ሰብስክራይብ፣ ቪዲዮችንን ላይክ እና ሼር በማድረግ ብርታት ይሆኑን። አብራችሁን ቆዩ። የዝነኞቹ የትውልድ ስፍራና የቀድሞ ህይወታቸው። ተዋናይትና ሞዴል ሃናን ታሪክ ትውልድና እድገቷ በመዲናችን አዲስ አበባ ነው። የወደዱ ሰሞን፣ ለእኔ ካለሽ፣ ለአንቺ ስል፣ አስታራቂ፣ ሚስቴን ዳርኳትና ዘውድና ጎፈር ቁጥር ሁለት ከተወነችባቸው በርካታ ፊልሞች መካከል ጥቂቶቹ ናቸው። ገና የሁለተኛ ደረጃ ተማሪ ሳለች ትምህርት ቤቷን በመወከል በተወዳደረችው የቁንጅና ውድድር ላይ በማሸነፍ የሞዴሊንጉን ዓለም ተቀላቀለች። ምኞቷም ዓለም አቀፍ ሞዴል መሆን ስለነበር ህልሟን ለማሳካት በሞዴሊንጉ ብዙ ለፍታለች። ዳናይት መክብብ ውልደቷ በሰሜኑ የሀገራችን ክፍል በምትገኘው አዲግራት ከተማ ነው፣ እድገቷ ደግሞ በመዲናችን አዲስ አበባ። ገና በልጅነቷ ባደረባት የፋሽን እና የዲዛይኒንግ ፍቅር የተለያዩ ስዕሎችን በመሳል እና ያረጁ ልብሶችን በመቅደድ በምትፈልጎ መልኩ ዲዛይን እያደረገች ወላጆቿን ታስገርም እንደነበር ግለታሪኳ ይናገራል። ከዚህ በተጨማሪም ይህን ክህሎቷን በትምህርት ቤቷ በማሳየት ከመምህራኖቹ አድናቆትና የተለያዩ ድጋፎችን በማግኘት ፍላጎቷን ለማሳካት ብዙ ለፍታለች። ቀስ በቀስም ለጓደኞቿ የተለያዩ ልብሶችን ዲዛይን በማድረግ እና ብቃቷን ለማሳደግ እንዲሁም ክህሎቷን በእውቀት ለመደገፍ የተለያዩ የዲዛይኒንግ ኮርሶችን መውሰድ ችላለች። በመቀጠልም የሁለተኛ ደረጃ ትምህርቷን ባጠናቀቀች ጊዜ የቴክስታይል ዲዛይኒንግ ትምህርቷን ለማጥናት ባህር ዳር ዩኒቨርሲቲ ገብታ ነበር። ነገር ግን በአንዳንድ አጋጣሚዎች የጀመረችውን ትምህርት በማቋረጥ ወደ አዲስ አበባ መመለስ ችላለች። ከዚያም ዩኒቲ ዩኒቨርሲቲ ኮሌጅ በመግባት የማርኬቲንግ ኮርስን ማጥናት ጀመረች። በዚህ ወቅትም የዲዛይኒንግ ስራዋን እየሰራች ጎን ለጎን የምትሰራቸውን የልብስ ዲዛይኖች ለማሳየት የተለያዩ የፋሽን ሾው ዝግጅቶች ላይ ትሳተፍ ነበር። በዚህ ወቅትም ውበቷን የተመለከቱ አንዳንድ ሰዎች በሞዴሊንግ ብትወዳደር እንደሚያዋጣት በመከሯት ምክር መሰረት ጥቂት የሞዴሊንግ ውድድሮች ላይ በመሳተፍ አሸንፋ የተለያዩ ሽልማቶችና እውቅናዎች ማግኘት ችላለች። ዝነኞቹ ወደ ሙያቸው የገቡበት አጋጣሚ። ሃናን ታሪክ ምኞቷ ዓለም አቀፍ ሞዴል መሆን ነበር። ይሁንም በአንድ አጋጣሚ አስባ ወደማታውቀው የትወና ሙያ መቀላቀል ቻለች። ወደ ሲኒማው ዓለም የገባችበት አጋጣሚ እንዲህ ነበር። በተወዳደረችበት አንድ የቁንጅና ውድድር በማሸነፏ ከገንዘብ ሽልማት ባሻገር የእንግሊዘኛ ቋንቋና የትወና ትምህርቷን በነፃ የመማር ዕድል አገኘች። ታዲያ በዚህ ወቅት አንድ የሙዚቃ ክሊፕ ላይ የውጭ ሀገር ዜጋን በመወከል በሞዴሊንግ የምትሳተፍ ሴት ስትፈለግ ሃናን ታሪክ ለመመረጥ በቃች። አርቲስት ሃናንም በዚህ መልኩ ወደ ሲኒማው ዓለም ተቀላቀለች። ይህ የመጀመሪያ ስራዋ በከፈተላት እድልም በርካታ ተወዳጅ ፊልሞች ላይ መተወን ችላለች። ዳናይት መክብብ፣ ይህች ውብ እና ተወዳጅ ጋዜጠኛ ወደ ጋዜጠኝነት ሙያ የገባችው በአጋጣሚ እንደሆነ ትናገራለች። ለፋሽን እና ለዲዛይኒንግ ሙያ የተለየ ፍቅር እንዳላት የምትናገረው ጋዜጠኛ ዳናይት መክብብ የልጅነት ምኞቷ አለም አቀፍ ዲዛይነር መሆን እንደነበር ትገልጻለች። ቢሆንም በህይወት አጋጣሚ አስባ ወደማታውቀው የጋዜጠኝነት ሙያ መግባት ችላለች። በ2008 ዓ.ም ገደማ በኢትዮጵያ ስርጭቱን የጀመረው ቃና ቴሌቪዥን እና ጋዜጠኛ ዳናይት መክብብ እንዴት ሊገናኙ ቻሉ? ቃና ቴሌቪዥን በኢትዮጵያ ስርጭቱን በጀመረበት ወቅት ህዝቡን ለሁለት በመክፈል ብዙ ያጨቃጨቀ መሆኑ አይዘነጋም። በደጋፊው ወገን በኩል እንኳን መጣ የሀገራችን የሲኒማ ኢንዱስትሪ ተቀዛቅዟል። በዚያም ምክንያት አእምሯችንን የምናሳርፍበት ፊልም አተናል ሲሉ ተቃዋሚው ወገን ደግሞ ቻናሉ መዘጋት አለበት፣ የሀገራችን ፊልም እንዳይታይ እያደረገ ነው። በተጨማሪም ሁሌም መታየቱ ህዝባችን ስራ እንዳይሰራ ያደረገና ስንፍናን የሚያበረታታ ነው በማለት ተቃውሟቸውን አሰምተው ነበር። ጉዳዩ በመንግስት ደረጃ የሚያነጋገርና ወደ ክስ የሚያመራ እንደነበር አይዘነጋም። ሆኖም በደጋፊዎቹ ብዛት ምክንያት ጣቢያው ሳይዘጋ ቀርቷል። በወቅቱ ይህ ተወዳጅ ቻናል ከሚያቀርባቸው እጅግ ተወዳጅ ፕሮግራሞች መካከል ስለ ዘመናዊ ሙዚቃና ሙዚቀኞች የሚያስቃኘው ሀሽታግ ታይም የተሰኘው ፕሮግራም አንዱ ነው። ጋዜጠኛ ዳናይት መክብብ ቃና ቴሌቪዥንን ከመቀላቀሏ በፊት የምትሰራቸውን የልብስ ዲዛይኖች ለማሳየት በማህበራዊ ሚዲያ ገጾቿ ላይ የተለያዩ አማላይ ፎቶዎቿን ትለቅ ነበር። ታዲያ በዚህ ወቅት ቃና ቴሌቪዥን የሀሽታግ ታይም ፕሮግራሙን የምትመራለት ቆንጆና ሳቢ ጋዜጠኛ እየፈለገ ስለ ነበር በዚህ አጋጣሚ በባለሙያዎች ጥቆማ ዳናይትን ያገኛታል እሷም ምሽተዋን በመግለጽ መሰረታዊ የጋዜጠኝነት ስልጠናዎችን ወስዳ ቃና ቴሌቪዥንን በይፋ በመቀላቀል በአጭር ጊዜ ውስጥ የተመልካች ልብ ላይ መታተም ችላለች የዝነኞቹ የገቢ ምንጭና የሀብት መጠናቸው ሃናን ታሪክ በትወና ብቃቷና በተወዳጅነቷ በሀገራችን ከፍተኛ ገንዘብ ተከፋይ ከሆኑ ሴት ተዋናዮች መካከል ትመደባለች ከፊልም ስራ ባሻገር ለተለያዩ ድርጅቶች ብራንድ አምባሳደር በመሆንና የንግድ ማስታወቂያዎችን በመስራት በሚሊዮን የሚቆጠር ገንዘብ ታገኛለች። አርቲስት ሃናን ታሪክ ብራንድ አምባሳደር ከሆነችባቸውና ማስታወቂያ ከሰራችላቸው ድርጅቶች መካከል ሳምሰንግ ኤሌክትሮኒክስ ምርቶች፣ ኤሲ ምግብ አምራች ካምፓኒ፣ ኤን ኤች ዋይ የኮስሞቲክስ ምርቶች አስመጪ፣ ዩኒሴፍ፣ አራዳ ቢራና ካናል ፕላስ ከብዙዎቹ ጥቂቶቹ ናቸው። ከዚህም ባሻገር አርቲስቷ የንግድ ስራ ላይ ተሰማርታ የምትሰራ ሲሆን ትላልቅ የኮስሞቲክስ እና የልብስ መሸጫ ሱቆች እንዳላት ይነገራል። ከነዚህ ዓለም አቀፍና የሀገር ውስጥ ተቋሞች እንዲሁም ከንግድ ድርጅቶቿ በምታገኘው ከፍተኛ ገቢ እጅግ ቅንጡ የሚባል ሕይወት የምትኖር ሲሆን ውድና ቅንጡ መኪና እንዲሁም ቤት ከሸመቱ የሀገራችን ዝነኞች መካከል ትመደባለች። በቅርቡም የ2022 ሞዴል የሆነውን ቶዮታ አቫንዛ መኪና የገዛች ሲሆን የመኪናው ዋጋም 4.5 ሚሊየን የኢትዮጵያ ብር ነው። የአርቲስቷ ዓመታዊ ገቢም 42 ሚሊየን የኢትዮጵያ ብር ገደማ እንደሚሆን ይገመታል። ዳናይት መክብብ፣ ይህች ጋዜጠኛ ቅንጡ ህይወት ከሚኖሩና እጅግ ሀብታም ከሚባሉ የሀገራችን ሴት ጋዜጠኞች መካከል ትመደባለች። ጋዜጠኛዋ በተመልካች ዘንድ ተቀባይነት እና ተወዳጅነት ማግኘቷን ተከትሎ በቃና ቴሌቪዥን ውስጥ ከፍተኛ ደሞዝ ከሚከፈላቸው ጥቂት ጋዜጠኞች መካከል ግንባር ቀደሟ ናት። ከዚህ በተጨማሪም ለተለያዩ የንግድ ድርጅቶች ማስታወቂያ በመስራትና ብራንድ አምባሳደር በመሆን ከፍተኛ ገቢ ታገኛለች። ቴክኖ የኤሌክትሮኒክስ ምርቶች፣ ኢቢኤስ ፈርኒቸር እና ንግስት ሞዴስ እጅግ ከፍተኛ ገንዘብ ከምታገኝባቸው ዓለም አቀፍ ና የሀገር ውስጥ ድርጅቶች መካከል ጥቂቶቹ ናቸው። ከዚህ በተጨማሪም የተለያዩ የንግድ ስራዎች ላይ የተሰማራች ሲሆን በአዲስ አበባ የተለያዩ አካባቢዎች ሶስት የሂውማን ሄር መሸጫ እና የሜካፕ ሱቆች እንዳላት ይነገራል። እጅግ ቅንጡ የሚባል ህይወት የምትመራ ሲሆን በቅርቡም የ2023 ሞዴል የሆነ ሀዩንዳይ ክሪታ መኪና መግዛት ትችላለች። የመኪና ዋጋም አምስት ሚሊዮን የኢትዮጵያ ብር ነው። የዚህች ጋዜጠኛ ዓመታዊ ገቢም ሰባት ሚሊዮን የኢትዮጵያ ብር ገደማ እንደሆነ ማወቅ ችለናል። ውድ ቤተሰቦች በዛሬው ፕሮግራም የያዝነው ጉዳይ ይሄን ይመስላል። ቀጣይ ዝግጅቶቻችን እንዳያመልጣችው፣ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እና ሼር በማድረግ ብርታት ይሁኑን። ቸር ያቆየን።